ባለሙያ ሆኛለሁ። ከዚህ ስንወጣ ሶሻል ወርከሮች አመራሮች እነማን ስራ ላይ ያሉ፣ ምንድን ነው ያመጡት ውጤት፣ በተሰማሩበት የሞያ መስክ የሚከፈላቸው ደሞዝ ምን ያህል ነው ብለው ጠይቀውናል። በዚህም በጣም ደስተኞች ሆነናል። ልባችም ተጠግኗል። ይኸው ዛሬም ልባቸው የተሰበሩ ልጆች ወደዚህ ወደ ነለገዋ ግቢ መጥተዋል ልባቸውን ሊጠገኑ ከዚህ በኋላ የምታዩት ቲያትር ዘጋቢ የመድረክ ቲያትር ነው። በእነዚህ ሴቶች እውነተኛ ታሪክ ላይ የተመረኮዘ ነው። እንደ መጽሐፍ የሚነበብ የሚሰማ ቲያትር ሆኖ ይቀርብላቸዋል። አሁን ቲያትሩ ይጀምራል። አሁን መተ አረ የና እዚህ የምትመለከቱን ሴቶች ሁላችንም በማህበራዊ ኢኮኖሚያዊ፣ ማህበራዊ የተጎዳንን ሴትን ማስተማር ሀገርን ማስተማር ነው። አይዟችሁ፣ አይዟች፣ አትፍሩ። አስተማማኝ እጅ ላይ ነው ያላችሁት። አይገርማችሁ፣ እኔም ያኔ ወደዚህ ስመጣ ልክ እንደናንተ አድርጎ ነበረ። መቼም ወደዚህ ግቢ ስትገቡ በአራት መስፈርቶች ተመርጣችሁ ነው የመጣችሁት አይደል? የመጀመሪያው የኔነሽ ናት። የኔነሽ የኔነሽ የኔነሽ ከስደት ተመላሽዋ የኔ ነሽ የኔ ነሽ ዝምታ ሁሉ ያስፈራል። ሁላችንም ውስጣችን የታመቀውን ስሜት በመጮ በመጎራጨት ስንተነፍሰው፣ እሷ ግን በዝምታ ውስጥ ዝም ብላለች። የኔነሽ ነሽ አባቷ እሷንና ሁለት ወንድሞቿ እናቷን ጥሏቸው ጠፋ። እሷን ቤተሰቦቿን ለመንከባከብ ስትል ከጓደኛዋ ጋር ወደ አረብ ሀገር ሄደች። እዛም በደረሰባት ነገር እንደዚህ ሆነች። ሁለተኛ በወሲብ ንግዳ የተሰማሩ ማን ነበር? በፊት ስምሽ ብሪቱ፣ አሁን ማናት? ቤቲ ቤቲ ከቄዋ የወጣችው ቤተሰቦቿን ለማገዝ ነው። እናም እዚህ መታ በቤት ሰራተኝነት ተቀጠረች። ብዙ ቦታዎች ሰርታለች። እዛ ያሉትም ብዙ ሰዎች፣ ብዙ ወንዶች የወሲብ ትንኮሳ አደረጉባት። በዚህም በጣም ተበሳጨች እና ለቃ ወጣች። ቀን ቀን በመስተንግዶ በምሽት ደግሞ በወሲብ ንግድ ላይ ተሰማራች። ለወንዶች ደስታ ለእሷ ግን ስቃይ ዋና ተረፈች ሶስተኛ በጎዳና ላይ የሚኖሩ ዓለም እናትና አባቷ ሲሞቱ አክስቷ ናት ያሳደገቻት። ትምህርት አላስተማረቻትም። የስራ የስራ ጫና ታደርስባት ስለነበረ ተበሳጨችና ጎዳና ወጣች። ዓለም የጎዳናው ህይወት በጣም አድክሟታል። እዚህም ስትመጣ ጓንታነሞን የሆነባት ማጨስ መጦስ ተለምዶ አይሆንም አይቻልም መባሏ እንዲያውሬ አድርጓታል። ከራስ ጋር ትግሏ አድክሟታል። ባጥር ዘሎ ለመጥፋት ብዙ ሙከራ አድርጋለች። ግን ደግሞ እዚህ በፍቅር የሚያቅፉ እጆች የሚንከባከቡ ምን ላይልተኛ ምን ልብላ ፀሐይ ብርድ የለም ጥያቄው ተመልሶላታል። በተወሰነ መንገድም ተረጋግታለች። አራተኛ በኑሮ ጫና ላይ የተጎዱ ትንሿ ትንሿ ትንሿ ትንሿ ትንሿ ይላታል። ሁሉም ሰው ይጠራታል። ትንሿ ትንሿ እናቷን ለማገዝ ብዙ ነገር ሆናለች ትንሿ። ትምህርት መማር በጣም ነበር የምትፈልገው። ታናሽ እህቷ መንከባከብ የእሷ ድርሻ ነው። ትምህርት ቤት የምትሄደውም እናቷ ከስራ ከመጣችላት ነው። እናቷ ከስራ ካልመጣች እህቷን አዝላ ትምህርት ቤት ትሄድ ነበረ። ይኸው መምህራኖቿ እሷ ሁልጊዜ እህቷን አዝላ ስትሄድ አንቺ እንደዚህ ካደረግሽ ሌሎችም ልጆች ልጆች አይፋቸው ምናምን አዝለው ይመጣሉ። ስለዚህ ከዚህ በኋላ እንዲህ እንዳታደርጊ ያላት እሷም ትምህርቷን አቋረጠች። ይኸው አይደል ትንሿ እንደፋ ትንሿ ሁላችንም የዶሮ ተማሪዎች እንወዳታለን። ትንሿ የሚለው ስሟ ልጅነታችን ያስታውሰናል፣ ያስናፍቀናል ጋላክቲኮ፣ እረ አይደለም። አበሻ አበሻ ስም ሲሰጥ እኮ አንስቶ ይሰልምሻል። እሷ ግን ኮከብ ናት፣ ጋላክቲኮ። የሰው ፊት፣ የሰው እጅ አይታለች። ዘመዶቿን ደድኳን ተቀባብለዋታል። እሽታዋ ዋጋ አስከፍሏታል። አዎ የሁላችንንም ጩኸት፣ ጀብደኝነት፣ እኔ አውቃለሁ ባይነት አቻችለሽ፣ አመዛዝነሽ ታስታርቂናለሽ። ለዚህ ነው የሚይዛልሽ። ማናት? የት ነው ምጀው? እዚህ ያለነው ሴቶች በቤተሰብ ውስጥ ያለ ያስተዳደግ ያኗኗር ጠባሳ ችግር ውስጥ ውጤቶች ነን። ሴቶች ሴቶች ምን ሆናችኋል? ስልክ መደወል እንደምትፈልጉ ታዲያ ምን ችግር አለ? ለሶሻል ወርከሮች፣ ለአመራሮች ችግራችሁን ብትናገሩ ይረዱናል፣ ያስደውሉናል። ወደ ስልጠና ከመግባታችሁ በፊት በአርባ አምስት ቀናት ውስጥ የግቢውን ህግ ያሉባችሁን ችግሮች በሳይኮሶሻል ወርከር፣ በሳይካትሪ እና በመደበኛ ሐኪም ታይታችሁ እንደ ችግራችሁ ባህሪ ካውንስል ተደርጋችሁ ከነበረባችሁ ችግር ራሳችሁን አላቃችሁ የህይወት ክህሎት ስልጠና አግኝታችሁ እኔ እችላለሁ ለስልጠናው ብቁ ነኝ እስክትሉ ድረስ ብዙ እገዛና ድጋፎች ተደርጎላቸዋል። እናስ ጅገሙ ጅገሙት። በጣም ጥሩ፣ በጣም ጥሩ፣ በጣም ጥሩ። በአስራ ሰባት የምርጫ ዘርፎች በባለሙያዎች ኦሪየንቴሽን ተሰጥቷችኋል። ካላችሁ ችግር አንፃር ከአንድ እስከ ሶስት የምርጫ ፎርም ተሰጥቷችሁ ሞልታችኋል። እንዴት ነው በምርጫው ደስተኞች ናችሁ? አንቺ ምንድን ነው የመረጥሽው? በጣም ጥሩ። የስልጠናው ጊዜ ከሶስት ወር እስከ ስድስት ወር ይፈጃል። ቲዎሪን ከተማራችሁ በኋላ ብዙ ጊዜ የምናጠፋው ተግባሩ ላይ ነው። ከምትማሩት ሰዓት ውጪ መታችሁ መለማመድ ትችላላችሁ። በየሳምንቱ በየአስራ አምስት ቀኑ ፈተና አለ። ከክፍል መቅረት በፍፁም አይቻልም። የድካም ወይም የህመም ስሜት ካለ ከሶሻል ወርከር እና ከሳይካትሪ ጋር የጤና ምርመራ የእረፍት ፍቃድ ማረጋገጫ ካመጣችሁ ማረፍ ትችላላችሁ። ዳይ ወደ ስልጠናው ወደ ስልጠናው ስንገባ ልብሳችንን ለብሰን የሚሰማን ደስታ የሚሰማን በት መተማመን ልነግራቸው አልችልም። የኔነሽ ጋላክቲኮ፣ ትንሿ ቤቲ፣ አለም ሴቶች በዚህ ሻይ ፕሮግራማችን ላይ የቀን ውላችንን እናወራለን እንጨዋወታለን። በዶርማችን ውስጥ የጽዳት ፕሮግራም ወጥቶ በየተራ እናጸዳለን። ጥሩ ያጸዳ ይሸለማል፣ የተጣላ ይታረቃል። አንዳንዶቹ ቤተሰባቸውን የማያውቁ እዚያ አግኝተዋል። የተጠፋፉ ቤተሰቦች ተገናኝተዋል። በአጠቃላይ ቤተሰቦች ሆነናል። ሰቅነናል፣ ሲዮ ወስደናል፣ አልፈናል

ቤቲ የስንቱን ባህሪ መልክ አይታለች። አሁን ላይ የሰው መልክ የፊቱን ገጽታ ውብ ማድረግ ተምራለች። እኔ ራሴ መልኬን ስመለከት የድመቷ ታሪክ ግድ ይለኛል። እራሷን በመስታወት ስትመለከተው ነብር እንደሚመስላት እኔ ልክ እንደ ለብሮ ሆኛለሁ የነብር ጭራይ ከያዙትም አይለቅትም ነው ያስኮኳትን የበደሏትን ሁሉ ይቅር ብላ በይቅርታ ታቅባለች። እድሜ ጤና ሰቷት አይኗን በአይኗ እንድታይ እስኪ እንመርቃ። አለም አለም ክብ ናት። አለም የልብስ ስፌት ባለሙያ ሆናለች። አለምን ከሰውነት አጥማ ታስቧለች።

ረ የታ የየስኪያሚ ላቲኮ እራሷን ከተገፉት ውስጥ ናት። እራሷን ያጠነከረችው ከመቻቻል መቻል በሚለው ፍልስፍናዋ ነው። በስነ ውበት ማሳጅ ላይ የተማረችው የዛላይ የደከመ አካልን ማንቃት

ሴቶች በማህበራዊ፣ ኢኮኖሚያዊ፣ በስነ ልቦና ጫና ውስጥ ገብተን ሕይወታችን ወደ አላስፈላጊ መንገድ እንዳይገባ ቤተሰብና ማህበረሰብ ቅድሚያ ጥንቃቄ ሊያደርግልን ይገባል። ከሆነም በኋላ ባለማግለል ማህበረሰቡ የበኩሉን ድርሻ ሊወጣ ይገባል። ሶሻል ወርከር፣ መምህራን፣ ሳይካትሪ ሐኪም፣ የግቢው አመራሮች የነበሩ ግንን ችግሮች አዳምጣችሁ ላደረጋችሁልን ድጋፍና ክትትል እናመሰግናለን። ኃላፊነት በመውሰድ የአዲስ አበባ ከተማ አስተዳደር ይህንን የስልጠና ማዕከል በመገንባትና በባለሙያዎች በማደራጀት ላደረገው አስተዋጽኦ እናመሰግናለን። በተጨማሪም ስልጠናውን አጠናቀን ስንወጣ የስራ እድል በመፍጠር ባለድርሻ አካላት የሆናችሁ የግል ባለ ሀብቶች ቅድመ ማቋቋሚያ በማመቻቸት የበኩላችሁን ተወጥታችኋልና እናመሰግናለን። በመጨረሻ ትልቁን ድርሻ በማቀናጀት በመምራት የህይወትን እንድናጣጥም የተሰበረ ልባችን እንዲጠገን ላደረጉት እናታችን ክብርት ከንቲባ አዳነች አቤቤን እናመሰግናለን።